እኔ ለጉዱሉ መልስ እንደሚገኝ ምስክር ነኝ። አስራ አንድ አመት ነው ያልወለድኩት። እግዚአብሔር ግን አልዘገየም፣ አልተሳሳተም። እኔ ነበር የቸውቁርኩ። ተወዳጇ ገሊላ ርዕሶም በልጇ ክርስትና ያስተላለፈችው ድንቅ መልእክት የተወዳጇ የቤቶች ድራማ ተዋናይት ገሊላ ረሶም እና የባለቤቷ የዮናስ ሞባይል ባለቤት ዮናስ የአስራ አንድ ዓመት የልጅ ጥያቄ መልስ አግኝቶ መላው ዜናውን የሰማው ኢትዮጵያዊ በሙሉ ሲደሰት እንደነበረ የሚታወስ ነው። የዘመናት በቃ እምባዬ ነው። የዘመናት በቃ ሁሌ አምላኬ ፊት ስቆም ለምን ለምን ለምን የምጠይቀው ጥያቄ ነበረ። ግን እሱ ጊዜ ነበረው ሰዓት ነበረው። ለእኔ ሳይገባኝ እግዚአብሔር በፍሬ ባረከኝ እና ዛሬ ምን ብዬ እንደማመሰግነው ሁሉ ቃል አጣሁኝ። እኛም በዚህ በኢትዮ አዲስ ነገር ቻናላችን የደስታውን ዜና አሰምተናችሁ ነበር። ሰላም! የተወደዳችሁና የተከበራችሁ ውድ የኢትዮ አዲስ ነገር ቤተሰቦቻችን እንደምን አላችሁ? በመላው ዓለም ሆናችሁ ስለምትከታተሉን ከልብ እናመሰግናለን። አዳዲስ መረጃዎች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። መቼስ ሁላችንም ሰዎች በሕይወት ስንኖር ፈተና ይገጥመናል። በዚህ ሰዓት በስደት ሆናችሁ መቼ ነው ለሀገሬ በቅቼ ወግ ማረግ የማየው ብላችሁ የምትመኙና ፈጣሪን የምትጠይቁ ትኖራላችሁ። ዓለም ደግሞ መቼ ነው ይሄ ችግሬ ድህነት ያልፉ እኔም እንደ ሰው የሚያምርብኝ መቼ ነው የሚለወጠው? ብላችሁ ጠዋት ማታ በእንባ ፈጣሪ ፊት እያቆማችሁ ይሆናል። አይነቱ ይለያይ እንጂ የሰው ልጅ ከፈተናና ከመከራ አያመልጥም። ግን ደግሞ መከራና ፈተና ሲገጥመን እኛ ብቻ የምንፈተንና የምንቸገር የሚመስለን ነገር ፍጹም ስህተት ነው። ሁሉ ሰው ሞልቶለት እኛ ብቻ የጎደለን ይመስለናል። የተወዳጇ ገሊላ ርዕሶምም በልጇ ክርስትና ቀን ላይ ያስተላለፈችው ድንቅ መልእክት ይህን ይነግረናል። ፈጣሪ በራሱ ቀን ጎዶሏችንን እንደሚሞላልን እኔ ምስክር ነኝ ብላናለች። እውነት ነው። ፈጣሪ ከአስራ አንድ ዓመት በኋላ መልስ ሰጥቷቸዋል። ህይወታቸውን በአዲስ ደስታ ሞልቶታል። ከሱ አልፎ በዙሪያዋ ባሉና በመላው ኢትዮጵያዊ ዘንድም ደስታ ሆኗል። ገሊላ እናት እንድሆን እንኳን ማርያም ማረችሽ እንድባል ላደረገኝ የቅድስት ድንግል ማርያም ልጅ መድኃኒ ዓለም ክብር ምስጋና ይግባው። ክብሩን ሁሉ እርሱ ይውሰድ ስትል እንባ እየተናነቃት ተናግራለች። ባለቤቷንም በሰው ሀገር ላይ እንደ እናት ሆኖ ስላረሳት ደሟን ስለጠረገ አመሰግናለሁ ብለዋለች። እግዚአብሔር አምላክ አልዘገየም፣ አልተሳሳተም። እኔ ነበር የቸኮልኩት። እኛ ቤት የገባ ደስታ እናንተም ጋር ይግባ ስትል መርቃለች። በህይወት የተቸገርንበትና ያዘንበት ምላሽ ያጣንበት ጊዜ የረዘመ ቢመስለንም ፈጣሪ ግን ቀን ቆጥሮ ለጥያቄያችን ምላሽ እንደሚሰጠንና ባፈርንበት አንገታችንን በደፋንበት ጉዳይ ቀና ብለን እንድንከበር የሚያደርግ አምላክ ነው። መቼስ ኢትዮጵያዊ ሆነን አግብቶ ልጅ ያለ መውለድን ፈተና ለማወቅ አይከብደንም። ልጅ ፈልጎ ማጣት ህመሙ ከሀገር ሀገር ባይለያይም እንደ ኢትዮጵያ ባለ ሀገር ላይ ግን የተለያዩ ባህሎች የሚያሳድሩት ተጽዕኖ ቀላል የሚባል አይደለም። የሚያውቋችሁ የቅርብም ሆነ የሩቅ ሰዎች በማወቅም ሆነ ባለማወቅ በህመማችሁ ላይ አትወልጅም፣ ውለዱ እንጂ በማለት ሌላ ህመም ይጨምሩባችኋል። ብዙዎች በዚህ ምክንያት ከባድ ስቃይን አሳልፈዋል። አሁንም በዚህ ሰዓት እያሳለፉ የሚገኙ ይኖራሉ። ልጅን የሚሰጠው ፈጣሪ እንደሆነ የሚያምን ማህበረሰብ ውስጥ ያለን ቢሆንም መውለድ ያልቻሉ ሰዎች ላይ የሚደርሰው መገለል እና ከመጠን ያለፈ አዘኔታ ሰዎችን የበለጠ በሳይኮሎጂ የሚጎዳ ነው። ይሄ ግን የሚገባው እና የሚረዳው የደረሰበት ብቻ ነው። ገሊላም በልጇ ክርስትና ቀን ላይ ባስተላለፈችው ድንቅ መልእክት ቤተሰቦቿንና የባሏን ቤተሰቦች ያመሰገነችበት መንገድ ይህንን ሁኔታ የሚያሳይና ልብ የሚነካ ነው። ገሊላ ቤተሰቦቿን በሁሉ ነገር ከጎኔ ስለነበራችሁ ሐዘናችሁን ላለማሳየት ፊት ለፊቴ ሳታለቅሱ ዞራችሁ እያለቀሳችሁ ዘመናችሁን ሁሉ በየቤተ ክርስቲያኑ እየተንበረከካችሁ ላለቀሳችሁት ቤተሰቦቼ እግዚአብሔር የልባችሁን ስለቆጠረ ደስ ብሎኛል። እንኳን ደስ አላችሁ ብላለች። ቀጥላም የባለቤቴ እናትና እህቶቹ ጥሩ ስለሆናችሁልኝ የልጄ ሚስት አስራ አንድ አመት ሙሉ አልወለደችም ብላችሁ ፊታችሁን ስላላጠቆራችሁብኝ አመሰግናለሁ ስትል እንባ እየተናነቃት ተናግራለች። ቤተሰብም ሆነ የባል ቤተሰብ ሚስት ሳትወልድ ስትቀር በክፋት ሳይሆን በመጓጓት የሚያሳዩት ፊትና ንግግር እጅግ በጣም ልብን ይሰብራል። እንዲህ ከጎን ሲቆሙ ደግሞ እጅግ በጣም ደስ ይላል። በእንደዚህ አይነት ፈተና ለሚያልፉ በሙሉም ትምህርት የሚሆንና ተስፋን የሚሰጥ ምስክርነት ነው። እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። ለአስራ አንድ አመት ነበር ያልወለድኩት። አሁን ግን የሚያምር ቆንጅዬ ልጅ እግዚአብሔር ሰጠኝ ስትል በደስታ ፈጣሪን አመስግናለች። ገሊላ ርሶም ጨምራም እኔን ባያችሁና ደስ ባላችሁ ቁጥር እግዚአብሔርን አመስግኑልኝ ስትል ተናግራለች። እውነት ነው። አሜን፣ ፈጣሪ የሁላችንንም ጎዶሎ ይምላልን። ገሊላ ረሶም በልጇ የክርስትና ቀን ላይ ያደረገችው ንግግር በማህበራዊ ሚዲያ ብዙዎች እየተቀባበሉትና እያጋሩት ያለ ጉዳይ ሆኗል። ብዙዎች በንግግሯ የተገረሙና የተደነቁ ያዘኑም የተደሰቱም ብቻ የተደበላለቀ ስሜት ይዘው እግዚአብሔር ቀን አለው፣ እግዚአብሔር መልስ አለው ከሚል ጽሑፍ ጋር እያጋሩት ይገኛሉ። አሁን እግዚአብሔር ቀን አለው። ለሁላችንም ጎዶሏችንን ይሙላልን። ቸር ቆዩን።